የዛሬ ውሏችንን ኖ ላስጎብኛችሁ ሀብራችሁን ሆኖ ቤተሰብ ላይክ፣ ሸር፣ ሰብስክራይብ ማድረግ የቀን ግማሽ ቀናችን ውሎ ላሳያችሁ ቤተሰብ አበረታቶኝ እና እንግዲህ ብሎግ ሀዲያ ለምን አሰሪ ልንም የቀን ውሎሽን ምናምን ትሉኛላችሁ። ይህን የቀን ውሎ ሁልጊዜ ማድካሚ ነው ማለት ነው። ሁልጊዜ ማድካሚ ስለሆነ ለዛ ነው የማልሰራላችሁ። ዛሬ ደግሞ በት እናነሳለን እንግዲህ ነገ በነገ ነው የምነሳው፣ ግን አብረን እናነሳለን ማለት ነው። አብሯችን ሁኑ እና የከብቶችን ቤት ውሃ አደርጋለሁ፣ አጸዳለሁ። እንደዚሁም ደግሞ የዶሮችን ማደሪያ እንደምታወት እታች እና ላይ ነው ቤታቸው፣ አጸዳለሁ ማለት ነው። የቀን ውሏችን እንደዚህ እያለ ምሳሳ ደርሷል እንግዲህ አብረን ምሳ እንበላለን። ዳይ ወደ ምሳ እና አላችኋለሁ። እንደምታውት በታችን ልንጠፈጥፍ በዛርገንሰብሰብ ከደረግንው በኋላ ለሁለት ገመስ እናደርገዋል ማለት ነው። እንግዲህ ለምንድነው በአንድጅስ የምታነሹ አላችሁ? የምትሉኛአላችሁ ባአንድች ካሜራ ተለያስኩ ነው እንግዲህ ምን ታደርጉታላችሁ? እራሴን በራሴ ስለምቀርጽ ነው። አብዛኛውን ጊዜ ብሎግ በጣም ያደክማል። እዛ ላይ ደግሞ እይታ ሳይኖረው ሲቀር የእኔ ውዶች በጣም ነው የሚያደክመውእና ነዛ ነው ማለት ነው። ምንም ትረዱኛላችሁ ማለት ነው። ለምን ሀድያ ብሎግ አሰሪም ምናምን እምትሉኛላችሁ እና ብሎግ መስራት እፈልጋለሁ ግን አድካሚ ነው ማለት ነው። እና ምላችኋለሁ ኩበታችን በዚህ መልክ? ጊዜ እንጠፈጥፈለን ደረቅ ደረቁን እያነሳሁኝ ርጥብ ርጥቡን ደግሞ ያው ቦታ ስላለኝ የማሰጣበት እንደዚህ እያደረኩ ነው። ደረቅ ሲል ልፈነቅልና በኬሻ ቆጠሪያ ኖረዋለሁ። ችግር የለውም ማለት ነው አለኩላል። ይህን መስለኛ ስራ የቀውሏችን ድካም ነው ማለት ነው። ያው ድካም ነው ብቻ አልሐምዱሊላ። አለኩላለን ቤተሰብ ዛሬ እንግዲህ ስራ ላይ ነን። ይህንን አታቁታላችሁ፣ ምንድን ነው ያው እንግዲህ እናቴ ያምርተው ለሽሮ እንዲሆንሽ ብላ ሰታይ ነው። ከዛም ሳንፈቀፍቀው ይሄን መሰለ ማለት ነው ይሰጣልና፣ ከዛ ይቆላል ማለት ነው። ከዛ ሲከካ ቆዳው ይነሳል ማለት ነው። እንደዛ ነው አሰራሩ። ባቄላ ሁለት ይባላል። የአረንጓዴ ዘር ሆኖ እኔ ምን እንደሆነ ብቻ አላውቅም። ከድሮ ከኛ አረንጓዴዎች የተለየ ፍሬ ነው ያለው ማለት ነው። ብቻ ኩሪሀተርም አልለው አላሁ የአለም ይህን ይመስላል። መልኩ ይሄን ይመስላልና እየለቀምኩት ነው ያለሁት እንደምታውቁት ብዙ ነው የሰጠችኝ ባቄላ አተር ጓያ ገዝቻለሁ የተከካና የተዘጋጀ ገዝቻለሁ አለኩልህልን እናት የሰጠችኝን ደሞ እንዳለችኝ ለማድረግ እየጠርኩ ነው ያለሁት ይሄ ነው የኛ ሀገር የድሮ ማለት ነው የድሮ ይሄ ነው ስለተቀላቀለበት እየለቀምኩ ለብቻ እያደረግኩት ነው ላቸዋለሁኝ አለኩልህልን ሲቀቀል እንደዚህ ገንፈል ሲደረግ እንደዚህ ይሆናል ማለት ነው። ጨምደድ ደድ ሲል አውጭውና አስጭው ብላኛለች። ልጨርስ እናሳያችኋለሁኝ። ሽሮም እያጠብኩት አለ አስጥቻለሁኝ። ዛሬ እንግዲህ የቤት አስቤዛዎችን ለማስተካከል ጉድ ጉድ እያልኩ ነው አላችኋለሁ። አብራችሁ የሆኑ ሀባይብ እና ቤተሰብ እንግዲህ በዚህ መልክ ነው እየቀቀልኩ ያለሁት ማለት ነው። ጨምደድ ጨምደድ ሲል እንግዲህ አውጭ እንደዚህ ጨምደድ ብሏል ማለት ነው። ከዛ በማጥለል ያደርግና በኋላ ላይ እናሰጣለን። አብራቸውን ሆኖ እላችኋለኝ ቤተሰብ ምሳ መስራ መሳሳ ሾብኛ ሽንቶሽን ተሚሳዊት መሰልበሰብ

እናም ቤተሰብ እንግዲህ እርድ ጨምሬበታለሁ የኛ ሀገር እርድ እንግዲህ ፋ ያለ አይደለም፣ ተቆርቆር ያለ ነው። ቢሆንም እርድ ጨምሬበት እንደዚህ መረቅ ያለው አልጫ ሰርቻለሁ ማለት ነው። እንግዲህ ፈቅ ፈቅ ፈቅ ማለት ማለት ነው። በስሉ አለ ማንኛውም ትንሽ ተክ እና ተክ ባዲና ከዛ ማውጣለሁ። ሰይድ ቀርቶብኛልም ሳሳ አደርሷለሁ እላችኋለሁ። አብራችሁ ሆኑ ቤተሰብ ና ቤተሰብ እንዴት ይሄ ሹም ያመልጠኛል? አላልኩና ትናንትና ይዤ ከመጣሁት በቀሉ ለምን አልጠብስም አልኩኝና በቀሎችን አመጣውላችሁ። አለው በቀሎ ልጠብስ፣ ሰይድም ይወዳል። ስለዚህ ማታ አልጠበስኩለትም፣ ደግሞኝ አሁን ሹም እንዳለ ልጥበት ማለት ነው። ያሳያችሁ ያለው እንግዲህ እንደምታስ በቀሎ እየጠበስን ነው። አብረን እንጥበስ አብረን እንጥበስ እላችኋለሁ እና ቤተሰብ። እዚህ ደግሞ ጤፍ አስተናል ዛሬ ማለት ነው። ይህን የጥላ ራሱ ይታያል እና ጤፍ አስተናል ፀሐይ ነው። እና ድንብጭ ምናምን እየበሉብኝ ነው። ጤፍ እንደምታሳ አስጥቻለሁ። ወል ማስጫ ስላጣው ምናምን ነው። እንደዚሁም ደግሞ እዚህ ሽሮ አለ። ሽሮ ይሄ የገዛው ሽሮ ነው፣ የተቆላ ሽሮ እና ይሄ እንግዲህ የተገዛ ሽሮ ነው። በካሜራ ጥራት ኑሮ አላውቅም። ዛሬ አጥቢው ነው እላቸዋለሁኝ። ባቄላ፣ አተር ጓያ ቅልቅል ማለት ነው። ጓያ ቅልቅል እንደምታውቁት ጓያ ማለት የተፈተገ ማለት ነው። አጥብዮን እንደዚህ ያለው ማለት ነው። መድረቅ አለበት፣ መድረቅ አለበት። እንግዲህ ወደ ስድስት ጣሳ ሹሩብ ነው የገዛ ወጥ ይሄ ወደ ስድስት ጣሳ ሹሩብ ገዝቻለሁ። በርበሬ ገና አላማታሁም። እንግዲህ እንደምታውቁት ጤፋችን እዛ አስጥተናል። ይሄን ማስጫቡ ስላጣሁኝ በተራ እንግዲህ አደርገዋለሁ። አንድ ቀን ይበቃዋለሁ ብሎ ብዬ ነው። ጤፌንም ዛሬ ትካል እኮ አበጃጃለሁ ሄኝ። ከዛም እንግዲህ ሁለተኛው ቀደም እያንፈቀፈቅኩ የነበረው ይሄ ማለት ነው። እንደሚታወስ ተሰጥቷል ማለት ነው። ከዛም በኋላ ይቆላል። ከዛም በኋላ ይቆላል ማለት ነው። እናቴ አምርታ ነው የሰጠችኝ። በጣም ቆንጆ ሽሮ ነው። ገንፈል ተደርጎ ቆዳው እንዲለቅ ስለተፈለገ ነው። ገንፈል እየተደረገው ማለት ነው። ሁለተኛ ደግሞ የሆነ ሽታ ካለው በዛ መልክ ይለቃል ማለት ነው። ሁለተኛ ቆዳው እንደምታዩት ይወርቃል ማለት ነው። እንደዚህ ይሆናል ማለት ነው። ሲቆላ ቆዳው ግልፍጥ ብሎ ይወርቃል ከዛ ይከከል ማለት ነው። እና ይሄን ይመስላል እንግዲህ ዝግጅታችን እንደቀጠለ ነው። ዝግጅታችን እንደቀጠለው ነው። እንደምታዩት ይሄኛው ሽሯችን ይድረቅ እየተገዛው፣ ይሄም እንደገና ይቆላና ይከካል ነው ማለት ነው። በርበሬያችን ገና ተጨቀጨቀ። እንግዲህ አስቤዛችንን እንትማ እየደረሰ ስለሆነ እህል መወቃቃው ምናምን፣ ጤፍ አጭዳ ምናምን እየደረሰ ስለሆነ ግዴታ አስቤዛዬን ማዘጋጀት ስላለብኝ ነው። አብራችሁን ሆኖ እንግዲህ ላይክ ሸር ሰብስክራይብ ማድረግ አበረታቱኝ። በሌላ ቪዲዮ እንገናኛለን። ሰላማችሁ ይብዛ ቤተሰብ።